ነገር መረሳት የለበትም በሸሪዓችን አግቡ የተባለው አንድ ነው ከአንድ በላይ ያለውን ሁለት ሶስት አራትን ማድረግ ደግሞ የሚቻለው አቅም ሲኖረው የመጀመሪያው ሲስተካከል እና መሰል ነገሮች ያ ብቻ አይደለም በነገራችን ላይ ሶስት እና አራት ስለማግባት ነጥብ የሚነሳና የሚወራበት ከሆነ በጣም ብዙ የሚነሱ ነጥቦች አሉ እሱ ምንድን ነው? ነገሩን ከአንዲት ሴት አንጻር ብቻ ከማየት ይልቅ ከማህበረሰቡ አንጻር ማየት ግዴታ ነው ምክንያቱም ምስልምና ሁሌ ከግለሰብ ጥቅም ይልቅ የማህበረሰብን ጥቅም ነው የሚያስቀድመው። አንዲት እንስት ወአለይኩም ሰላም ወራህመቱላህ። አንዲት እንስት፣ አንዲት ሴት ባሏ የሞተባት እንደሆነ ወይ ደግሞ ከመጀመሪያ ባሏ ጋር አልተግባባችም። በቃ አልተግባባችም ማለት አልተግባባችም ማለት ነው። መልካም አልነበረችም ማለት እኮ አይደለም። ጥሩ ሴት ልትሆን ትችላለች፣ ግን አልተግባባችም ከመጀመሪያው ባሏ ጋር። ያቺ ሴት ከፈታች በኋላ እድሜ ልኳን ብቻ መጨረስ አለባት ማለት ነው። ላ እስልምና ውስጥ የሰው ልጅ ይበላል፣ ይጠጣል። ደግሞ እስልምናን ከሌሎች ሃይማኖቶች የሚለየው ምንድን ነው። እስልምና ሚዛናዊ መሆኑ ነው፣ ከፈጣሪ ዘንድ መምጣቱን የምታውቁት ሁሉን ነገር በሚዛኑ ነው የሚያስቀምጠው። ያቺ አግብታ የፈታችው ሴት የፈታችው ሴት በደስታ መኖር አለባት ልክ እንደ ሌሎች እህቶቿ። ካልሆነና ካልሆነና እሷ በደስታ መኖር የማትችል ከሆነ ወይ ደግሞ እንዳታገባ ማቀብ የሚደረግባት ከሆነና ውጭ የምትወጣ ከሆነ ምን አይነት ችግሮች እንደሚፈጠሩ ፈረንጅ ሀገርና አረብ ሀገር ላይ ያሉ ወንድሞችና እህቶች ያውቁታል። ምን አይነት ችግር እንደሚፈጠር ማለት አንዲትን ሴት አግብታ ስለፈታች ብቻ አለማግባትና አግባትና መተው ወይ ደግሞ የሴቶች አለማግባት አግባት የወንድ ልጅም ከትዳር ችላ ማለት ምን ሊፈጥር እንደሚችል ምን አይነት ቀውስ እንደሚፈጥር ፈረንጅ ሀገርና አረብ ሀገር ላይ ያለን ሰዎች እናውቃለን በደንብ አድርገን። ምክንያቱም አሁን ፈረንጅ ሀገር ላይ ሲንግል ማም የሚባል ነገር አለ። አንዲት ሴት ታገባለች። ከዚያ በኋላ ትወልዳለች። ከወለደች በኋላ ከባለቤቷ ጋር አትግባባ ሜይ ቢ ማለት ነው። ተግባባን ማትግባባ ከሆነና የምትለያየው ከሆነ ከዚያ በኋላ የማግባት እድሏ ያን ያክል አይደለም። ምን ይፈጠራል? ከዚያ በኋላ ማህበረሰቡ እንዳለ እየዘቀጠ ይሄዳል። በምን ሲባል ልጅም ያለአባት ነው የሚያድገው። ያለአባት የሚያድግ ልጅ ደግሞ ተቆጪ ያስፈልገዋል ልጅ፣ ወይ ደግሞ የሆነ የሚፈራው አካል ያስፈልገዋል። ያ ነገር እየታጣ ይመጣና ማህበረሰብ ይፈርሳል በስተመጨረሻ። ያ ነገር ከሚሆን ደግሞ አንድ ወንድ ሁለትም ሶስትም አራትም ሴት ካገባና ሐቋን ከጠበቀላት ፈጣሪ ባለው መልኩ ጠብቆ አንዲቷን ውሽም አድርጎ እኮ የሚኖረው ተግባባን አንዷን አግብቶ አንዷን ውሽም አድርጎ አይደለም ላ ሁለቱም ሚስቶቹ ናቸው። ሁለቱም ሐቅ አላቸው። ሶስቱም ሐቅ አላቸው። አራቱም ሐቅ አላቸው። በሐቅ ነው ከነሱ ጋር የሚኖረው አይ አይደለም። ወንድ ልጅ ከአንዲት ጋር ብቻ መኖር አለበት ከተባለ ደግሞ ወንዶች፣ የኛን ስሜት የኛን ምንነት የኛን የህይወት ፍላጎት እኛ እናውቀዋለን፣ ምን አይነት እንደሆነ ማንም ሰው ያውቀዋል። ይሄንን ባይሆን እኮ እስቲ አሁን ወደ እንትን እንግባ፣ እስቲ ወደ እውነተኛው ዓለም ደግሞ ወረድን፣ በል ከጥቅሶቹ ወጣ ብለን ከአይዲያው ወጣ ብለን ወደ እውነተኛው ዓለም ወጣን፣ በል የምታስታውሱ ከሆነ የምታስታውሱ ከሆነ የሆነ ጊዜ የሲኖዶስ ክርክር ነበር አይደል ሲኖዶስ እኮ ተጋጭቶ ነበር የሆነ ጊዜ ላይ የዛሬ አንድ ዓመት ነው የሲኖዶስ ግጭት በነበረበት ሰዓት ብፁህ አቡነ ተብለው የሚጠቀሱ ትልቅ ሰው ብፁህ አቡነ እከሌ ተብለው የሚጠቀሱ ትልቅ ሰው ሰባቱ ሽማ አላቸው ነው የተባሉት ሰባት ሚስት አላቸው በድብቅ አስባችሁታል ሰባት ሚስት አላቸው ከውጭ ማንም ሳይሰማ በዝሙት የወለዱት ልጅ አላቸው ተብሎ ሲጋለጡ ነበር። ብፁህ አቡነን ያልኳችሁ ተራሱ አይደለም። ወደ ኢስላም ስትመጡ እንዲህ የሚባልን ነገር ለመከላከል ነው። በቃ ተግባባን። ላውሽም አያስፈልግም። ለምን አያስፈልግም? ሙሉ በሙሉ የሚያገባ ከሆነ አግብቶ እንደዚህ አድርጎ መኖር ነው የሚል ነገር ነው። ኮንሰፕቱ ያ ነው። የሰው ልጅ ሲፈጠር ሲፈጠር ከተፈጠረበት ነገር አፈንግጦ አይ ሃይማኖት እንደዚህ ይላል እንዴ? ፈጣሪ የሰው ልጅ የፈጠረበትን መንገድ የማይከተል ሃይማኖት ሃይማኖት አይደለማ። የሰው ልጅ ፈጠራ ነው እንጂ ተግባባን። ፈጣሪ የወንድ ልጅ ሲፈጥር የወንድ ልጅ ፍላጎቱ ሰፋ አድርጎን የፈጠረው የወንድ ልጅ ፍላጎት ሲባል ብዙ ሰዎች ከግንኙነት ጋር ብቻ ነው የሚያያይዙት። ወንድማችን መሐመድ አንስቶታል ለ ያ ብቻ አይደለም። ከግንኙነት ይልቅ የሚረዳዱ አንድ ሆነው እንደ አንድ አካል ሆነው የሚያስቡ የሚዋደዱ የሆነ ችግር ሲደርስብሽ ለዚያ ችግር የምትደርሽለት የሚደርስልሽ እንደዚያ የሆነን ሰው ነው የምትፈልጊው። በሕይወትሽ እኮ አንድን ሰው ስታገቢ እኮ አይ እሱን ማገባው ዝም ብዬ ከሱ ጋር ለመተኛ ተብለው እንዲህ የሚገባው ላ ግንኙነት እንዲሁም የሆነ ቅድም ወንድማችን መሐመድ ጠቅሶታል። በቃ ማጣፈጫ ነው የትዳር ማጣፈጫ ነው ምንም እንኳ ትልቅ ነጥብ ይዝም ትዳር ውስጥ አንዲት እህት ደግሞ አንስታ ነበር እና አይገናኛትም ማለት ነው እንዴ? ምን ነው ስለ ግንኙነቱ እንደሚጨንቀው ነገር ምኑጋ ነው የሚጨንቀው? እንዴ፣ ፈጣሪ አይደል እንዴ ስሜቱን የሰጠው ለወንዱም ለሴቱም? ፈጣሪ ስሜቱን ለወንዱም ለሴቱም ሰጥቶ የሴትን ስሜት ደግሞ ከአንዲት ወንድ ጋር ብቻ አታች እንድትደረግ አድርጎ የወንድን ስሜት ደግሞ ከተለያየ ጋር ማድረጉ ምኑ ጋ ነው ችግሩ? አሁን ለምሳሌ እንዴ፣ እውነቱን እናውራ ከተባለ ሴቶች በተለይ ታውቁታላችሁ ይሄን ነገር። አንዲት ሴት የሆነን ወንድ ከልቧ ከወደደችና ወደ ትዳር ከገባች በእርግጠኝነት ከዚያ ወንድ ውጭ ሌላ ወንድ ብዙም አያስፈልጋትም። ያገባች ሴቶች ታቁታላችሁ ይሄን ነገር። አንድን ወንድ አምናበት ወዳው ከገባችበት ተግባባን፣ ከዚያ ወንድ ውጭ፣ ከዚያ ባሏ ውጪ ሌላ ወንድ አያስፈልጋትም ማለት ደስም አይላትም ፍላጎትም አይኖራትም። የወንድ አፈጣጠር ደግሞ ይለያል ከዚህ ልጅቷን ወዶ ፈቅዶ ፈልጎ በስንት መከራ ከስንት ሰው ጋር ተጣልቶ ያገባትና እሷን ካገባ በኋላ ሌላ እንስት ሲመለከት በነገራችን ላይ የግድ ከሚስቱ መሻል የለባትም እኮ በቁንጅና አንዳንዴ እኮ ስትመለከቱ ሁለተኛ አገባ ብላችሁ ስትመለከቱ የመጀመሪያ ሚስቱ በጣም ታምራለች ከሁለተኛዋ ምንድነው ሲባል የአፈጣጠር ጉዳይ ነው በቃ የፍላጎት ጉዳይ የአፈጣጠር ጉዳይ ፈጣሪ ሲፈጥር እንደዛ ድሮ ነው የፈጠረው ፈጣሪ ደግሞ ከፈጠረ በኋላ ህግን ሲያስቀምጥ በፈጠረው ልክ ነው ህግን የሚያስቀምጠው እንጂ እነንትናን ያስከፋል እንደሚል ነገር ፈጣሪ ጋር የለም። ፈጣሪ ጋር ይህ ነገር ሚዛናዊ ነው አይደለም የሚል ነገር ብቻ ነው ያለው። ፍትህ ነው ወይስ አይደለም? ፍትህ ነው። ፍትህ መሆኑን ካወቀ በኋላ ረብ ዒዘት ወልጀላል ያው ያውቀዋል። እሱ ነው የፈጠረው። ስለፈጠረ ኸላስ ይፈቅዳል። እሱ የፈቀደውን ደግሞ ማንም የመከልከል ስልጣንም አቅምም የለውም። ስለዚህ ያሁን አራት ማግባት ምን ምን ምን የምንሸማቀቅበት የሚመስላቸው ካለ አባቶች እየሰሩ ያለውን ዘወር ብላችሁ ቼክ አድርጉ። እዚህ ጋር መተው እየከለከሉ አባቶች ከኋላ በኩል ሄደው ደግሞ ምን እየተፈጠረ እንደሆነ ዘወር ብላችሁ ተመልከቱ። ያኔ ያለው ከፈጣሪ ጋር የሚላተም ሰው ደግሞ በኋላ መውደቅ ነው የሚሆነው ሁኔታውና አላህ ስብሐነሁ ወተዓላ ሐቅን፣ እውነተኛውን መንገድ አላህ ያሳየን። ይሄው ያለው እና ወንድሜ መሐመድ አንተም ተናግረሃል አንድ ብቻ እንደምታገባ አንዷንም በደንብ አድርጋ አስደስተህ በህይወት እሷን ተደስታባ አንተም ተደስተህባት፣ ሁለታችሁም ከጀነት የላይኛው የጀነት ክፍል ፍርደውስን የምትወፈቁ አላህ ያድርጋህ። ቢቢ አሚን፣ አሚን፣ አሚን፣ አሚን። እንዴ፣ ለሌላ ሰው ዱዓ አድርጌ ሌላ ሰው አሚን ለቅደሞ ቢየለ አሚን፣ አሚን። መሐመድ፣ አይ፣ አይደለ የኔን ዱዓ የኔን ዱዓ። ሚዛኑን የሚያውቁ ሰዎች አሉ። ስብሓነላህ ስብሓነላህ። አላህ ኸይር ያደርገው። በነገራችን ላይ ማሜ ማሜ ብዙ ጊዜ ስለ ሁለት ሚስት፣ አራት ሚስት፣ ሶስት ሚስት የምናገረው እኔ ነኝ። እስካሁን ድረስ አንድ ብቻ ነው ያገባሁት። ካገባሁ ስድስት ዓመት አልፎኛል። አንድ ብቻ ነው ያገባሁት። በአንድ ብቻ ነው ያለሁት። ለምንድን ነው ሲባል፣ አቅሙ የለኝም። አሁን ላይ ስመለከት አቅሙ የለኝም። ሁለተኛ ሚስትን ማኖርበት ምንም ልበት ለጊዜው ደግሞ ፍላጎቱም የለኝም። ፍላጎቱ የለኝም፣ አቅሙ የለኝም። ምን አስቸገረኝ ተጓባን። አቅሙ ካለኝ ከቻልኩኝ ማስተዳደር ከቻልኩ ጊዜ ከበቃለኝ ሁሉን ነገር ማስተካከል ከቻልኩኝ አለቀ። እዚያኔ አስብበት እናንተን ብዬ ላገባ እችላለሁ። ወላኪን አቅሙ ሳይኖረኝ አሁን ብዙ ሰዎች እኮ የሚመለከቱት ነገር አለ። አሁን ለምሳሌ አረብ ሀገር ላይ አንዳንዴ መተው የሚነግሩኝ እህቶች አሉ ባሌ እኔን በስርዓት ሳያኖረኝ ተገበበናል እኔን አግብቶ በስርዓት ሳያኖረኝ ሁለተኛ ሶስተኛ አራተኛ ከኛ አራታችንም ስራ ሰርተን ብር እንዳመጣን እንድናመጣለት ይፈልጋል ብለው ይነግሩኛል። አንዳንዴ አንዴ ሱብሃነላህ ያ በጣም ከባድ ነው። አላህ ፊትም ይጠየቅበታል። በነገራችን ላይ ተጠራጠሩ ይሄንን ወላሂ <سؤال> ይጠየቅበታል። ማስተዳደር ሲኖርበት እነሱ እያስተዳደሩት አራት ሚስት ማግባት ማለት ነው ማለት ነው። አራት አይደለም ሁለት ማግባትም ግዴታ አይደለም። ስለ ግዴታ ጉዳይ ከተነሳ አስተዛ ሰላምታ እና ውርድለት ቤትዬ መጀመሪያ ሰላምን ብለውና ቀይ ቅርበኝ አይተዋላ ረቱ አልሓምዱሊላሂ ረቢል ዓለሚን። ደህና ነህ ወንድሜ፣ ድምፅህ እኮ ይናፈቅናል እና ጓለታችን ይኸውልህ ከጎኔ ያለች እና ብዙ እህት ወንድሞች ይሰልማሉ፣ አልሓምዱሊላ እንደ ወንድም ጉዳይ ድያ መሐመድ አጣርተውና አጠርተው ነው የሚመጡት እና ሲመጡ ሁሌም እየተከተሏቸው እኛ ስለ ተውሂድ ስለምን ስናወራ ስለ አንድ አምላክ በብቸኝነት መመለክ ያለበት አንድ አላህ ነው ብለን ስንጠራቸው ሁሌም ስለ ሴት ነው የሚያነሱትና ስለ እንደዚህ አይነት ነገር ነው። እንደው ምን ይጠቅማቸዋል? መጀመሪያ መዳን አይቀድምም? መጀመሪያ እንደ አላህን ማግኘት አይቀድምም? እና እስኪ ይህንን ነገር ጓልመህቴም አለች፣ ተውሂድ ላይ ትንሽ ነገር እንደው ጣል አርግልን ነው እንደምዬ እንትን ይመስለኛል። በነገራችን ላይ ከስራ ማዘናጋት የሚባል ነገር ይመስለኛል። የሆነ ጦርነት ላይ ስትሆን፣ በጦርነት ላይ ኤክስፐርት የሆነ ሰው ምን ያደርጋል መሰላችሁ? የሆነ ሰው ፊት ለፊቱ ያለውን አካል ማሸነፍ አልችልም ብሎ እርግጠኛ ከሆነ፣ መሸነፉን እርግጠኛ ከሆነ ከጎን ያሉ አንዳንድ ጦርነቶችን ይከፍትበታል። ለምሳሌ ያክል ጀርመንን ሁላችሁም ታውቃላችሁ። ጀርመን ሁለተኛው የዓለም ጦርነት ላይ ዓለማችን ላይ ማንም ከሷ ጋር አይስተካከልም። አሜሪካ ሲጀመር ከሷ ጋር አትቀራረብም፣ በአቅም ማለት ነው። የዓለማችን ኃያል ሀገር ጀርመን ነበረች በዚያ ጊዜ የመጀመሪያው ላይ እንዲሁም እነ ብሪቴን ምናምን አቅም ነበራቸው፣ ግን ሁለተኛው ላይ ጀርመን ብቸኛ ሀገር ነበረች፣ በአቅም ማለት ነው። አሁን ላይ ቻይና ያልደረሰችበት፣ አሁን ላይ ራሺያ ያልደረሰችበት አቅም ላይ ደርሳ ነበር ጀርመን ራሷን መገንባት ላይ። እንዴ 3 ሚሊዮን ወታደርን ማሰለፍ መቻል ማለት እኮ ቀላል ነገር እኮ አይደለም። 3 ሚሊዮን ወታደር በዚያ ጊዜ ማሰለፍ መቻል ከባድ ነገር ነው። ግን ጀርመን ወደ ጦርነት ገብታ ጦርነቱን ማሸነፍ ትችል ነበር። ምን አደረጉ? በጎን በጎን ጦርነት ከፈቱባት። ጀርመን በጎን በጎን ጦርነቱን ከስራ ያለውን ለመከላከል እንትን ለማድረግ ቢዚ በምትሆንበት ሰዓት በስተመጨረሻ አፈራ በሏት ማለት ነው። እኛም የምንናገረው ስለ መዳን ጉዳይ ነው። እነሱ ደግሞ መዳን እነሱ ጋር እንደሌለ በእርግጠኝነት ያውቁታል። በጥርጣሬ እኮ አደለም እየነገርኩ والله العظيم በአላህ ነው ብዬ የምነገራችሁ ትልቅ ችግር የመዳኑ ጉዳይ ላይ እንዳለ ያውቁታል፣ እነሱ በደንብ አድርገው ያውቁታል። የስላሴ ጉዳይ ውዥም ብሉ እንደሚያወጣ ያውቁታል። በቃ ማለት መናገር እንደማትችል ማስረዳት እንደማትችል ያውቁታል፣ ግን ምን ያደርጋሉ? ራስን ማጽናናትና ምዕመኑን ማጽናት የሚባል ነገር አለ። ራስን ማጽናናት፣ ምዕመኑን ማጽናት። ምዕመኑ እንዴ ስለ ሴት እንትን እየተባለ ስለ እንትን እየተባለ ሴት ልጅ እንዲህ የሚያደርግ ሃይማኖት ይሄ ሴት ልጅ ተው ተው፣ ችግር የለውም እሱ ቅርንጫፍ እኮ ነው ልጅ ጉዳይ ጉዳይ ቅርንጫፍ እኮ ነው። የወንድ ልጅ ጉዳይ እኮ ቅርንጫፍ እኮ ነው። ወደ ቤዙ እንምጣ። የአምላክ ምንነት የአምላክ ማንነት የአምላክ አንድነትና ሶስትነት መሰል ነጥቦች ላይ እንምጣ ስትላቸው ሄደው እዚያ ውስጥ ነው የሚደበቁት። ለምን ሲባል አንተ ፌስ ያደረግከውን መምታት የምትፈልገውን ፖይንት ያውቁታል እነሱ፣ አንኳሩን ነጥብ ትልቁን። ሃይማኖት እኮ ሲላክ እኮ ስለ ትዳር ጉዳይ ብቻ አሬንጅ ለማድረግ እኮ አይደለም የትዳርን ጉዳይ አሬንጅ ለማድረግ እኮ ሃይማኖት ላይ ያስፈልግም። ይችላል እኮ አንዳንዴ ስትመለከቱ ማለትም ሰው እኮ እንደምንም ብሎ እኮ ኖሮ ፈረንጅ ሀገር አሁን ብትመለከቱ በሃይማኖት አይደለም የሚመሩት እነሱ። ይጋባሉ፣ ይኖራሉ፣ ይወልዳሉ። ልጃቸው መንገድ ላይ ማደገ፣ እንትን ውስጥ ማደገ፣ ገደል ውስጥ ማደገ ያድጋል። እሱም ተነስቶ ያገባል፣ ይወልዳል፣ ያድጋል። ከዚያ ይልቅ ግን የሃይማኖት ጉዳይ መነሻውና መድረሻው ለፈጣሪ ባሪያ እንድንሆን ለማስተማር ነው። መልካም ባሪያ እንዴት እንሆናለን፣ የሚለውን መንግስተ ሰማያትን የማውረስ ጉዳይ ነው። ጀነትን የማውረስ ጉዳይ ነው። እነሱ ደግሞ ያንን ጉዳይ ቅርንጫፍ ነው ያደረጉት። ስለ አምላክ ጉዳይ ሲነሳ እንደ ቅርንጫፍ ነው የሚታየው። ቤዙ ምንድነው? ስለ ሴት ጉዳይ ማውራት ለምን ሲባል ቤዙን ስለማትችለው። አሞራና እባብ ቢጣሉ ይባላል። አሞራና እባብ ቢጣሉ የሚያሸንፈው ማን ይመስላችኋል? እስቲ የሚመልስልኝ ሰው ካለ አሞራና እባብ ቢጣሉ የሚያሸንፈው ማን ይመስላችኋል? አሞራ እኔ ብያለሁ። እሺ መልካም። ሌሎች መሳተፍ ትችላላችሁ። አራና አሞራና እባብ ቢጣሉ ቢዚ ፍሪና ሱር ጃቲ ቀርታ አሞራና እባብ ቢጣሉ የሚያሸንፈውና የሚሸነፈውን የሚወስነው ብዙ ጊዜ የሚጣሉበት ሜዳ ነው። የጦርነቱ ሜዳ ማለት ነው። መሬት ላይ የሚጣሉ ከሆነ አሞራዋ አንዳንዴ የመበላት እድል ያጋጥማታል። ምክንያቱም የመጠቅለል እንትን ማለት አቅም ስላለው እባቡ ማለት ነው። ተጠቅልሎ ምንም ብሎ ብዙ ጊዜ አስተውላችሁ ከሆነ ቪዲዮ አይታችሁ ከሆነ መሬት ላይ ከተያዘ እባቡ መሬት ላይ ከተያዘ የማምለጥም ማምለጥ ብቻ አይደለም፣ እሷንም የመግደልም አቅም አለው። ቪዲዮችንም አይቻለሁ ከዚህ በፊት በዚህ ጉዳይ ላይ ማለት ነው። ወላኪን ይዛው አየር ላይ ከወጣች ግን እባቡ አለቀለት። ተግባባን። ይዛው አየር ላይ ከወጣች ግን እባቡ አለቀለት። ስለዚህ አሞራ ብዙ ጊዜ እባብ ምናምን ሲይዝ ሁለት የሶስት መታ መታ አድርጎ ይዞ ነው የሚበራው። ለምን ይዞ ይበራል ሲባል ወደ ሜዳው ለመውሰድ ነው። እነሱ አሁን ያቁታል። የሌላ እምነት ተከታዩ ወገኖቻችን ስለ አምላክ ጉዳይ ስለ አምላክ ማንነትና ምንነትና መሰል ነጥቦችን የምናነሳና የምናወራበት ከሆነ መሄዳቸው አይደለም። ያ ስለ መጽሐፍ ቅዱስ መጋጨት የምናወራ ከሆነ መሄዳቸው አይደለም። ምክንያቱም እንደሚሸነፉበት ያውቃሉ። ስለዚህ ምን ያደርጋሉ? ጨዋታውን መቀየር ነው የሚፈልጉት። ጨዋታውን ቀይረውትም እኮ በስርዓት ቢጫወቱ ኖሮ ወላሂ ባላህ እምላለሁ እስልምናን በየትኛውም ሳይል አያገኙትም። ወላኪን እዚህ ያመጡ። አሁን ለምሳሌ ስለ ነቢዩ ሰለላሁ ዓለይሂ ወሰለም ሲናገር ቆሻሻ በሆነ ንግግር የሚናገር ከሆነ አትችልም አንተ ማውራት አትችልም። ምክንያቱም አላህ ሱብሓነሁ ወተዓላ ከልክሎናልና የማይሆን ንግግር፣ የወረረ ንግግር የሚናገር ከሆነ ትተኸው ትወጣለህ። ይሄው ተሸነፈ ይልሃል። በራሱ ብልግና አንተን ተሸናፊ ያደርግሃል ማለት ነው። እና ያ ነገር ነው፣ ሜዳ የመቀየር ጉዳይ ነው። ስለ ተውሂድ ጉዳይ ሲነሳ እነሱ ዘለው ስለዚህ ጉዳይ የሚያነሱት ሜዳ የመቀየር ጉዳይ ነው እንጂ ጉዳዩ ጠፍቷቸው አይደለም። አብዛኞቹ የተያያዙት አሁን እውነትን ስለማስረዳትና ስለማስተማር ሳይሆን ራስን ለማጽናናት፣ ምዕመኑንም ማጽናት፣ እዚያው ባለበት ማጽናት የሚለውን ነገር ነው የያዙትና።